በጣም ከባድ የሆነ አደጋ እየመጣ ነው። ሰዎች የእግዚአብሔርን ባለቤትነት ራሱ ምድርና ሞላዋ የእግዚአብሔር ስለመሆኗ ራሱ ጥያቄ የምፈጥረት በጥርሶ ብቻ አይደለም ባይዘወይ ከዚህ በፊትም ዓለም የእግዚአብሔርን የምድርና የሰማይ ገዢና ባለቤትነትን ባለማመን ምክንያት ብዙ ተላልጧል፣ ብዙ ልፋት ለፍታለች። ስለ ፕላኔቶች ሲያጠኑ ከጥናቱ ጀርባ ያለው ነገር የህዋ ሳይንስ ስለነሱ ሲያጠኑ ከዛ ጀርባ ያለ ነገር ምኑ ምኑን ብቻ የትኛውንም ቴክኖሎጂ ስፈጥሩ ከዛ ጀርባ ያለው ጉዳይ እኛ የራሳችን የሆነ ደሴት ለምን አንፈጥርም ነው። ጋድለስ የሆነ ስጤት ያቺ ዘይት ሎስ አንጀለስ ነ አደለም? ያኔ እንዳለችው ማለት ነው። እግዚአብሔር የሌለ ዓለም እንፍጠር የኛ የሆነ ማንም ይገባኛል ጥያቄ የማያነሳ ፕላኔት እንፍጠር ብሎ ሰዎች ተነሳስተዋል። ወንዙ ምኑም ብቻ እግዚአብሔር ወይ ፈጣሪ አለ የሆነ ሰው አለ ተብሎ ባለቤትነቱ ለማንም የማይጠቋ የእኛ መጠቀሚያ የሆነች ፕላኔት እንፍጠር ብሎ ሰዎች በጣም ተላልተዋል። ብዙ ስደዋል። በዚህ እብደት ውስጥ ብዙዎቹ አእምሯቸውን አጥተዋል። ብዙዎቹ ሚሊዮኖቹ ደግሞ ሞተዋል። እግዚአብሔር የለውም የለም የሚለውን አሽውር ለማድረግ ሲጥሩ፣ እግዚአብሔር እንደሌለ ለማስረዳት በጣሩ ቁጥር እነሱ ጠፋ እግዚአብሔር ለ ዘንባዮች አሁን የሉም፣ በሏቸው አጠገብ ያለው